ይህ የሶስተኛ ክፍል የምዕራፍ ሰባት ክፍል አራት የመወያያ ነጥብ ነው። በፓተርኖች ላይ የተመሰረቱ የቃላት ፕሮብሌሞችን የሚለው ሩት የበሰዱ አፕል ፍሬዎችን አባቷ ከተከሉት ዛፍ ላይ በየአመቱ ትሰበስባለች እና ለአራት አመታት የሰበሰበችው የፍሬ ብዛት ሰንጠረጅ በዚህ መሰረት ቀርቧል። ያው እነዚህ ግልጽ በሆነ መሰረት ስለዚህ በአንደኛው አመት አምስት፣ በሁለተኛው ስምንት እያለ ይቀጥላል እና በአምስተኛው አመት ስንት ሊሆን ይችላል ለሚለው ከነዚህ ልምምድ ተነስተን አምስት፣ ስምንት የሆነው ሶስት ተጨምሮበት ነው ከዚያ ዚያ አስራ አንድ የሆነው ሶስት ተጨምሮበት ነው ስምንት ላይ አስራ አንድ ደግሞ አስራ አራት የሆነው ሶስት ተጨምሮበት አይደለ። ስለዚህ ቀጣዩ አስራ ሰባት የሆነ ይሆናል ነው። ወደ ቀጣይ ስንሄድ መልመጃ አምስት ላይ በቀጥታ እንገባለን። የታገኝ በመጀመሪያ ሳምንት አንድ ብር በሁለተኛ ሳምንት አራት ብር በሶስተኛ ሳምንት ዘጠኝ ብር በአራተኛ ሳምንት አስራ ስድስት ብር በዚህ ፓተርን መሰረት ከቀጠለች በአምስተኛ ሳምንት፣ በስድስተኛ፣ በሰባተኛ እና እንዴት እንደሆነ የሚያሳይ ይዝለያው በአንደኛው አንድ ነው የሰበሰበችው፣ በሁለተኛው ሁለት በሶስተኛው በአንደኛ አንድ፣ በሁለተኛ አራት፣ በሶስተኛ ዘጠኝ፣ በአራተኛ አስራ ስድስት ብሎናል። ከዚያ በአምስተኛ ሀያ አምስት ነው የሚሆነው፣ በስድስተኛ ሰላሳ ስድስት ነው የሚሆነው በሰባተኛ አርባ ዘጠኝ ይሆናል። እንዴት ከተባለ ተመልከቱት። በአንደኛ አንድ ጊዜ አንድ አንድ ይኸው። በሁለተኛ አራት ነው ይሆናል። አራት ማለት ሁለት ጊዜ ሁለት አራት። በሶስተኛ ዘጠኝ ይሆናል። ሶስት ጊዜ ሶስት ዘጠኝ፣ ራሱን በራሱ ሲያበዛ ማለት ነው። በአራተኛ አስራ ስድስት ይሆናል አይደል? አራት ጊዜ አራት አስራ ስድስት እንደዚህ ከሆነ እንግዳስ በአምስተኛ አምስት ጊዜ አምስት 25 ይሆናል። በስድስተኛ ስድስት ጊዜ ስድስት 36፣ በሰባተኛ ሰባት ጊዜ ሰባት 49። ይሄ ነው ማለት ነው ሂደቱ። ወደ እዚህኛው ጥያቄ፣ ወደ ሁለተኛው ጥያቄ ስመጣ ሶስት ጎን ቅርጽ ያላቸው እንደምትመለከቱት እዚ ጋ እዚች አንድ ያለች፣ ከዚያ በሁለተኛው ጊዜ ደግሞ እንዲ ተጨመረባት በሶስተኛው ጊዜ ደግሞ እንዲች በአራተኛ ጊዜ ደግሞ እያለ እና ጎን ሶስቶቹ የአንድ ሴንቲሜትር ርዝመት ያለው ነው። ጎን ይቺ ጎን ሶስቷ አንድ ሴንቲሜትር ርዝማን ያላት ይችም አንድ ይችም አንድ ማለት ነው እና አሁን ከዚች ብንጀምር ወደ ጎን እየደረደርናቸው በዚህ መሰረት ብንቀጥል ነው የሚለው እና ብናራዝመው አስራ ሁለት ጎነ ሶስቶች ቢያያዙ ስንት ሴንቲሜትር ይሆናል? ነው አሁን። በአንዷ ጫፍ የመጀመር የግድናል። ያውላች አንድ ብቻዋን በነበረችበት ጊዜ ወይ በዚህኛው ጎን ወይ በዚህኛው ጎን በአንዱና እጅ ትቀድናለች። አሁን እዚህ ጋር ምንም ርዝማኔ የለም። ሁለት ሲሆኑ ከዚች እስከዚች መለካት ቻልን ማለት ነው። ስለዚህ ሁለት ሲሆኑ አንድ ሴንቲሜትር ሆነልን። ሶስት ሲሆኑ ወደታች ታች ስለሆነ የተደፋችው ምንም የጨመረልን ነገር የለም። አራት ሲሆኑ እዚህ አሁን አንጥቼዋለሁ። እንግዲህ ተመልከቱ አንድ እች ነች። ሁለት ሲሆኑ ው ሶስት ሲሆን ስትሆን እቻ ተወርታች ተደፍታለች አራት ሲሆን ይሄው፣ አምስት ሲሆን እዚህ ጋር ታች ተደርታለች። ስድስት ሲሆን ይሄው እያለ ይቀጥላል እና ርዝማኔውን እንመልከት አንድ ሲሆን ምንም የለውም። ሁለተኛዋ ስትጨመር ግን የአንድ ሴንቲሜትር ርዝማኔ። ሶስተኛዋ ስትጨመር ምንም ለውጥ አያመጣም? አራተኛዋ ስትጨመር የሁለት ሴንቲሜትር ርዝማኔ ለምን ከዚህ እስከዚህ አንድ ከዚህ እስከዚህ አንድ ሁለት ሴንቲሜትር። አምስተኛዋ ስትጨመር ምንም ለውጥ አላመጣችም። ስድስተኛዋ ስትጨመር ከዚህ እስከዚህ ያለ ከዚህ እስከዚህ አንድ ከዚህ እስከዚህ አንድ ከዚህ እስከዚህ አንድ ሶስት ሴንቲሜትር እና በዚህ መሰረት ምን ሰንጠረዥ ያገኘ መስራት ይቻላል። በአንደኛው ዜሮ ነው፣ በሁለተኛው አንድ በሶስተኛው ዜሮ ነው፣ በአራተኛው ሁለት በአምስተኛው ዜሮ ነው፣ በስድስተኛው ሶስት እና ምን ብለን እንሰራለን ማለት ነው። በስድስተኛው ግማሽ ግማሹን ነው ብንወስ በስድስተኛው ሶስት ከሆነ አስራ ሁለት ቢደረደሩ ነው የተባለው አይደል? ስድስት ሴንቲሜትር ይኖርናል ማለት ነው። በመቀጠል ገረመው የአበባ ችግኝ ሲተክል በሚከተለው መልኩ በችግኙ ዙሪያ የእምነ በረድ ድንጋዮች ያስቀምጣልና አንድ ሲተክል ስምንት እምነ በረድ ሁለት ሲተክል አስር ሶስት ሲተክል አስራ ሁለት ስለዚህ ሁለት ሁለት ነው እየጨመረ የመጣው ስምንት ነበረ አንድ ሲጨምር ሁለት እምነ በረድ ያስጨምረችው ሶስተኛው ላይም ሁለት ከዝችኛዋ ስለዚህ አስራ አራት እዚህ ላይ አስራ አራት እዚህ ላይ ደግሞ አስራ ስድስት ይሆናል። ታዲዮስ 12 ብር በነበረው ጊዜ ስድስት ብር ይቆጥባል ይለናል። 16 ብር ሲሆን ደግሞ 10 ብር ቆጠበ። 53 ሲሆን 47 ብር ቆጠበ። በአጠቃላይ ገቢው ገብ ይሆን የሚቆጥበውን ገንዘብ ሂሳባዊ ቃል የምናሰላበት አሁን እዚህ ጋር እንደምትመለከቱት መረከቱት 12 ብር የቆጠበው ስድስት ነው። ስንት እትርፋለሁ? ስድስት ብር እትርፋለሁ ማለት ነው። አስራ ስድስት ብር የቆጠበው ስንት ነው? 10 ነው። ስድስት ብር እትርፋለሁ። ሀምሳ ሶስት ሲኖረው ደግሞ አርባ ሰባት ቆጠበ። ስንት ብር ተጠቀመ? ስድስት ብር። አንድ ድርገም 12 ብር በነበረው ጊዜ ስድስት ብር ቆጠበ። ስንት ላሲበዛ ተጠቀመ? ስድስት 16 በነበረው ጊዜ ሲኖረው ደግሞ አስር ብር ቁጠባ ውስጥ አስገባና እሱ ግን ስድስት ብር ተጠቀመ ሐምሳ ሶስት ሲኖረው ደግሞ አርባ ሰባት አስቀመጠ ስንት ብር ተጠቀመ ስድስት ብር ስለዚህ ገ የሚባል ገቢ ቢኖረው ምን እንዲያደርግ ነው የተጠየቅነው እሺ ገ ገ በአጠቃላይ ገቢው ገ ሲሆን የሚቆጥበው የሚቆጥበውን የሚገልጸው የሚቆጥበውን ማሰንት ነው ማለት ነው። ስድስት ብር ለራሱ ያስቀራል አይደለ? ገ የሚባል ገቢ ሲኖረው ገ ሲቀነስ ስድስት እዚህ ጋር ያስቀምጣል ማለት ነው። ገ ሲቀነስ ስድስት ነው ማለት ነው። አረፍተ ነገራችን ሂሳባዊ አረፍተ ነገሩ እንግዲህ ገ ለምሳሌ መቶ ብትሆን ስድስት ስንቀንስላት ዘጠና አራት ይሆናል እንደማለት ነው። ገ ስልሳ ቢሆን ስድስት ስንቀንስላት ሀምሳ አራት ይሆናል እንደማን ነው። እና መልሳችን ገ ሲቀነስ ስድስት። የመጨረሻ ጥያቄያችን ሀዋ አባቷን በምታግዝበት ሱቅ በካርቶን የታሸጉ ሻማ ትሸጣለች። እና ሰንጠረጁ በተለያየ ቀናት የተሸጠውን የእሽግ ካርቶን ሻማ ብዛት ያሳያል። በዚህ ፓተርን ይቀጥል ዘጠኝ እሽግ ካርቶን ውስጥ ስንት ይሆናል? እዚህ እና ሶስት ካርቶን ስንት የሻማ ብዛት 39 ነው አምስት ሲሆን 65 ሆነ 8 ሲሆን 104 ሆነ 9 ሲሆንስ እና ከእነዚህ ልምምድ እንደምናየው 3 እና 9 ያላቸው ዝምድና 3 ሲባዛ 3 እና 39 ያላቸው ዝምድና ይሆናል እና ዘጠኝ 117 ይሆናል ማለት ነው። እናም ሂሳብ ያረፍተ ነገራችን ካርቶን ብዛት ሲባዛ በ13 የሻማ ብዛት ይሆናል ማለት ነው። አመሰግናለሁ።